ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ እና ያ ነገር መድረስ ይችላል፣ ቀስ ብሎ መድረስ ይችላል። ሩታና አብረሽ እንግዲህ አብረሽ ዋሽቶኛል ብላለች። አሁን ደግሞ በዋሽቶኛል መጠዋል እንግዲህ በአዲስ ነገር ማለት ነው። ባለፈው እንዳያችሁት ሩታ ህዝብንም እኔንም ዋሽታኛለች በእርግዝና ብሎ መጦ ነበር። አሁን ደግሞ ሩታ አብረሽ ዋሽቶኛል ብላለች። በመጀመሪያ ግን ሰላም እያችኋለሁ ውድ ምርቃን ቻናል ቤተሰቦች፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወለልሐምድ ሁሉም ሰላም ነው። ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ሩታና አብረሽ እንዳያችሁት ከዚህ በፊትም ብጥብጥ ነበር። አሁን ደግሞ ያለፈው ብጥብጥ ቀጥሎ ዋሽታኛለች ዋሽተኛል በሚል ርዕስ መጠዋል። ሁለት ርዕስ ዋሽታኛለች ዋሽተዋል በሚል ርዕስ መጠዋል። እንግዲህ በነገራችን ላይ በትዳር ላይ ሆኖ እንደዚህ አይነት በትንሹም በትልቁም ንትርክ ካለ ትዳሩ ጥሩ አይመጣም። በጭራሽ በቃ አንዳንዴ እየታየ የሚታለፋል። እውነት ነው። እና ሩታ አሁን በሚዲያ ላይ በመምጣቷ ምንም እንትን አይልም። ምክንያቱም ሲጀመርም በሚዲያ ነው ነገራቸው፣ ሲጨረስም አሁን በሚዲያ የመጣውን ደግሞ በሚዲያ መመለስ ነው እንጂ በውስጥ መለሳት ዘልቀው፣ ግን ደግሞ የሰማችሁን ሁሉ የግድ ከባሏ ጋር ተነጋግራ መጨረስ እንጂ ያለባት፣ በትንሹም በትልቁም ከእሱ ጋር ተነታርካ ከወንድድ ጋር ተጨቃጭቃችሁ፣ ወላይ መቼም አታሸንፉ። እመኑኝ አንዳንድ የሚዘለል ነገር መዝለል አለባችሁ። ምክንያቱም ይህ እንዳያችሁት ካሁን በፊት የነበረ ነገር ነው። ከእሷ ጋር ከመሆኑ በፊት የነበረ ነገር ነው አይደል? ስለዚህ ሰው ደግሞ እናንተ ለመበጥበጥ የተቀበረ ቆፍሮ ያወጣላችኋል። አይደለም? ይች ትናንትና ጠዋት በቪዲዮ መጣ። አብረሽ እንደዚህ አብረሽኔ እያለች የለቀቀችው ማለት ነው አይደለም በቪዲዮ የወጣውን የተቀበረ ነገር ቆፍሮ አውጥቶ ማለት ነው። የስንት አመት ቪዲዮ ቆፍሮ አውጥቶ እንደ ዛሬ አድርጎ ይነግራችኋል። ስለዚህ መታመን ለራስ ነው። በነገራችን ላይ ከምንም ከማንም በላይ መታመን ለራስ ነው። ሩታ በትንሹም በትልቁ መባሯ ጋር ከምትጨቃጨቅ ባሏን ልታምን ይገባታል። በአሁኑ የልጅናት ሊሆኑ ነው አይደለም የልጅ እናት ሊሆኑ ሳይርጎ ተደርጎ ብዙ ነገር ተደርጎ እርጉዝ ነች አይደል? በነገራችን ላይ እርግዝናው አንድ ራሱ ያጨቃጭቃል። እውነት ለመናገር ከሆነ እርግዝናው ራሱ በትንሹም በትልቁም ያጨቃጭቃል ማለት ነው። እንግዲህ እሷን ቢያከብራት ነው አቤት እሺ ብሎ ከሄደበት ተነስቶ የመጣላት አይደል? በዚህ ራሱ ይሄ ልጅ ምን ያህል ይወደኛል፣ ወይም ምን ያህል ያከብረኛል፣ ምን ያህል የሚል እውነት ነው። እንደ ሴት እኛ ሴቶች ትንሽ ነገር ልታስከፋ፣ ልታስደስተን ትችላለች አይደል? ግን ደሞ ይሄን ያህል የተጨቃጨቀ ነገር ካሜራ ደቅኖ በዛው ላይ ያው ስራ አደልሽ፣ የቆላው ችግዴ ለሚ ይሸቅሉ። ግን ለምሳሌ የውነት እንደዚ አይነት ነገር እኛ ቢያጋጥመን ራሳችን ቢያጋጥመን በትንሽ በትልቁም ተጨቃጭቆ አይፈታም። ገባችሁ? ያው የዩቲዩብ ስራ ስለሆነ እነሱ ይህ ስሩ፣ ግድ የለም። ግን እንደምር እንደምር አድርገን ብንወስደው በትንሹም በትልቁም ተጨቃጭቀን፣ ቀስ ብሎ አንዘልቀውም። ከምር አንዘልቀውም። እንዴት አድርገን እንዴ አንዳንዴ እኮ አይቼ እንዳላየው የሚዘለል ነገር አለ። ስለ ባሌ ማንነት ከሰው ይልቅ እኔ ያውቃለሁ። ሁን ባሌን እንግዲህ የሆነሽ ልጅ እኔ ጋር ተኝቷል፣ እኔ ጋር አድሯል፣ ጋር ውላል ብትላይ ሁሉ አምናት አለው ማለት ነው አይደለም? አዋዋሉን እኮ እናንተ ታውቃላችሁ አይደለም? አዋዋሉን የባላችሁን፣ አዋዋሉ የባላችሁን ኑሮ ከዛ ሰው ይልቅ ከውጭ ያለው ሰው ይልቅ እናንተ አብራችሁ የምትውሉት የምታድሩት ብዙ ነገራችሁን የምታካፍሉት ስለባላችሁ ብዙ ታውቃላችሁ አይደል? ስለዚህ ይች ልጅ ጉዝናት እርጉዝ ናት እያያችኋት፣ ሆድዋ እራሱ አሁንማ ገፋ ብሏል። አያችኋት፣ ሆድዋ እራሱ ገፋ ብሏል። አሁን እንደዚህ ሆድዋን ገፋ ባደረገችበት ሰዓት አብረሽ የሄዳል ብላችሁ ታስባላችሁ? እሷስ የሄዳል ብላ ታስባለች? ከአሁን በፊት ያለው ነው ያው ያለፈ ሕይወት ሲሆን እኮ የግድ ሁሉ ነገር መዘርዘር የለም። ገባቸው አይደል? አንድ ባለፈ ሕይወት ላይ የሆነ ልባቸውን የሚያቆስላችሁ ነገር ይኖራል። አሁን ባለፈ ሕይወት በዚህ ወጥቶ በዚህ ገብቶ ብላችሁ ስትናገሩ፣ በኋላ ላይ ከእናንተ ላይ የሆነ ጫና ይደርስባችኋል። ድሮም እኮ እንደዚህ አድርጎ ነበረ፣ ድሮም እኮ እንደዚህ ብሎ ነበረ። እንደዚህ በቃ ያለፈ ነገር አለፈ ነው። መስማት ራሱ አያስፈልግም እኮ ባለፈ መጥበው ነገር አሁን እኔ ስለ ባሌ ስለ ድሮ ሚስቱ ወይም ስለ ድሮ ፍቅረኛው። በኛ ፍቅረኛ የሚባል የለም። በሙስሊም ፍቅረኛ የሚባል የለም። ደንቡ ማለት ነው። ህግና ደንቡ እንደዚህ ነው። ግን እንተገብረዋለን አንተገብረውም የሚለውን አላሁ ዓለም ማለት ነው። ግን ፍቅረኛ የሚባል ስለሌለ ባሊ ስለ ድሮ አሁን ለምሳሌ ሌላ ሚስት ነበረው እንበልና ስለ ጃስ ሚስቱ የግድ እውነቱንም ውሸቱንም መናገር ይጠበቅበታል አይጠበቅበትም ስለዚህ አብረሽም ስለ ድሮ ነገር መናገር አይጠበቅበትም አሁን ሩታ ዋሽታኛለች ያለችው ቀለል አርገን ስናየው ማለት ነው እና ከብድ ካልነ ምንድን ነው ጣናን ምንጭ ነው ብለን ዝቅ እናደርጓለን እና ከብድ ካልነ እንግዲህ ጣና የታችሁት አይደለም። ምንጭ ነው ትንሽዬ ናት እንደዚህ ናት ብለን እንትን እንለዋለን ግን እና ከብድ ካልነ ቀለል አርገን ካየ ነው እንደ ሰው እይታ ካየ ነው ያለፈ ነገር ያለፈ ነው አሁን ለምን ቪዲዮ ይሰሩብኛል ካለች ቀንተው ሊሆን ይችላል። ምን ይታወቃል። አሁን እነዚህ ልጆች ሳይታቻቸው ያልተድረው አልተኩላ ያውም ዱባይ ላይፏ ብትንብለው አይደል። አሁን ደግሞ የልጅና አባት ሊሆኑ ነው ቤታቸው መቅደም ቅያለ ነው ሰው ሊቀናባቸው ይችላል አይደል። ያ ሰው ቀንቶብኝ ሊሆን ይችላል፣ ያ ሰው አውቆ ሊሆን ይችላል፣ ያ ሰው እንደዚህ ለምን ለመበጥበጥ ሊሆን ይችላል፣ ያ ሰው ያ ሰው ያ ሰው ብሎ ራስን ማሰብ ራሱ ያስፈልጋል። አሁን የልጅ አጋፍጣ ሰጠችው፣ እንግዲህ ለዩትዩብ ማለት ነው አጋፈጠችው በቃ በውስጧ እራሷ ታውቃለች እንደነገር ኋቸ ራሳቸውን ራሳቸው ያውቃሉ ግን እንደ ሰውኛ እንደ አስተያየት ስናየው እያጋፈጠችው ነው ማለት ነው በሆነ ባልሆነው ነገር ማለድ ለአንዳንዴ ያለፈ ህይወት አለፈ ኖሩታ ሩታ ዝም ብለሽ ህይወት ኑሪ ብላለች ትክክል አንዳንድ ኮሜንቶች እውነት እውነት ጥሩ ጥሩ አስተያየት ሰጥቷል ሌሎችም ም ሩታ ጀግና ትዳርሽን ጠብቂ እያለች ነው እና የምጠብቅ እኮ በእንደዚህ አይነት ነገር አይደለም በቃ ይሄ ልጅ እኮ አሁን የልጅ አባት ሊሆን ነው አይደል? ስለዚህ የትም ቀስቀስም አይልም። በዛ ላይ ሩታን የመሰለች ልጅ አገኝቶ ማለት ነው። ሩታ በጣም ቆንጆ፣ የልጅነት ሥርዓት ያላት እንደው ቀለ ድራማው ልቅበጥ ወይም ልቅለል ወይም ልጩህ ብላ ካልሆነ፣ በነገራችን ላይ እንደ ሩታ አደበኛ ልጅ የለም። አለባበሷን ብትሉ ይኸው አንዳንዴ ያላደል እንደ ሰው አንዳንዴ ወጣ ልትል ትችላለች። ግን ግን እንደ ሩታ ስትናገረም ሥርዓት ያላት ልጅ እንደነገርኳችሁ ለድራማ ወይም ለፊልሙ ሞቅ ደመቅ እንዲል ብላ ልጮ ልትንቀለቀል ትችላለች እንጂ በስርዓት ካያችኋት ሩታ በጣም አደበኛ ልጅ ነች። ከሱ ይልቅ እሷ ትሻላለች። እሷታችሁት ከሆነ ወዲያውኑ የሚበሳጭ ልጅ አይነት ምናምን ነው። እሷ እንደዚ አይነት ልጅ አይደለችም። ወደም ቀረም ሩታን የመሰለች ልጅ ጥሎ የትም ወዴትም አይሄድም። የትም ወዴትም አይሄድም። አብርሽ ሩታዬ፣ እርግዝናው ሊሆን ይችላል የሚያነጫንጭሽ የኛ ሊሆን ምንም ተቆጥታ ተቆጥታ የምሯን ተቆጥታለች። በቃ የምሯን የተቆጣች ግን ኮሜንተሮች ላለፈ ነገር ታዩ የምትሉ እሷ እኮ ስላለፈው ነገር አይደለም፣ እንደኛ ለምን ዋሻኝ ነው ያለችው። ሁለተኛ ዛሬም እናወራለን ብሎኛል። ልጅቷ ዱባይስ ግን፣ ወይኔ መከራ ነው እናንተ ተው። ኮሜንት ደግሞ አታካብዱ። ተው ተው ተው ተው። ለማንኛውም ተቆጥታለች ሩታ። እንግዲህ ሰላሙን ቀጣይ ቪዲዮ በሰላም እንደሚመጡ ተማምነው እንደሚመጡ ምንም ጥርጥር የለውም። ተማምነው ተማምነው ተማምነው እንደሚመጣው አሁን እየገባ ነው። ገና አብረሽ ከስራ ከስራ እየገባ ነው። ደም እያለቀሰሽ ነው የጠበቀችው ምን እያያችሁት እንግዲህ እንደተደወለለት ስራውን ሳይጨርስ ከች ብሏል ማለት ነው። ስራውን ሳይጨርስ ከች ብሏል። ሆንም ቀረብ ቀጣይ ቪዲዮ በጥሩ ነገር እንደሚመጡ በእሷ ቻናል ነው የሚለቀቅ አኬዳ እንደ በሷ እንደ በሱ ነው የሚያጣድፉን መቼም። በእሷ ቻናል ነው የሚለቀቅ ተስማምተው አምነው ተማምነው እንደሚመጡ ምንም ጥርጥር የለውም ምንም ጥርጥር የለውም። የለው እንደነገርኋቸው ልካበድ ካለ ትንሿ ነገር ትልቅ ይካበዳል። ላቀለው ካለ ደግሞ ትልቁ ነገር ቀለል ለማድረግ ይቻላል። ስለዚህ ሩታ እርግዝናው ጭምር ነው እንደዚህ የሚያነጫንጫት ግድ የለም። አብረቻለ አድርገው እንግዲህ ውድ ቤተሰቦች እስኪ ላይክ፣ ሸር፣ ሰብስክራይብ አድርጎች ወዳችሁ ይህ የምታዩት ደግሞ ማታ ሆኖ ነው እንጂ ጨለማ ሆኖ ነው እንጂ ባህር ነው እሺ ሳውዲ አረቢያ ጅዳ ባህር መዝናኛ ነው። ያው ለካሜራ ጥራት እኛ ወደዚህኛው ገጣ ነበር፣ ላምባ መብራት ወደ ሌለው አካባቢ እንጂ ባህር ነው እሺ። የሚታያችሁ ባህር ነው። በዛ አካባቢ ያለው ደግሞ ላምባው ማለት ነው፣ በዛ አካባቢ ለዛ ነው። ለማንኛውም በድጋሚ ለክሽር ስብስክራ በማድረግ ሩታ ነብርሽ በትዳራቸው ብለው ጠንተው የልጅ አባታቸው ልጃቸውን በሰላም ተቀብለው የሚኖሩ ያደርጋቸው። በህይወታቸው የምትገቡ ደግሞ እውነት ነው። ያው ለስራ ነው፣ ለፍትፈታ ነው፣ ለዩቲዩብ ነው። ፈትፍቱ ግድ የለም። ግን ሩታ አሁን እርጉዝ ስለሆነች ባታናድዷት ጥሩ ነው። በቃ ሩታ እርጉዝ ስለሆነች ባታናድዷት ጥሩ ነው። ምክንያቱም ልጇ በሰላም እንዲወለድ እናት ሰላም ስትሆን ነው ልጅም ሰላም የሚሆን። ገባቸው አይደል አይደለም? የተረገዘ ሆድ ውስጥ ያለው የወጣው እንኳ ቤተሰብ ሰላም ሲሆን ነው ልጅም ሰላም የሚሆን። ስለዚህ ለሩታ ሰላም ስጧት ልጇን ትውልድበት በሰላም ሰላም ስጧት ሰላም አንሰጥም ካላችሁ እንግዲህ እኛ ሰላማችሁን እንሰጣችኋለን እንዴት አድርጋችሁ ካላችሁን ሰብስክራይባችሁን በማንሳት ሰብስክራይባችሁን በማንሳት እነሩታን ሰላም የምትነሱ ነግረናችኋል ማስጠንቀቂያ ከእነሩታ አድናቂዎች ከሩታ አድናቂዎች የተለቀቀ ማስጠንቀቂያ ሩታ ርብዙ ስለሆነ ሰላሟን ስጧት ልጇን በሰላም ትውለድበት ለእርግዝና የሚያስፈልገው ሰላም እንጂ ጭቅጭቅ አያስፈልገው እንደ በጭራሽ የማይሆን ነገር ነው ስለዚህ አንቺ አብረሽ የኔ ነው ያልሽው ልጅ አላ ስሩታ የልጅ እናቱ ነች ባለቤቷ ነው ደቀቅ አድርገሽ ሌላ ሌላ ርዕስ ይዘሽ ነይ በብዙ ነገር እኮ መስራት ይቻላል የግድ በዚህ ብቻ ነው እንደ የሚሰራ የግድ ሰውን በማጣላት በማጋጨት በማፋታት በማጋባት ብቻ ነው ጥሩ ነገር የሚሰራ ሌላም ነገር እኮ መስራት ይቻላል። እስኪ በሌላ ምንስራ እስኪ በጥሩጥሩ ነገር ምንስራ ችግር እኮ እኛ ምን ጥሩጥሩ ነገር አናይ። መጥፎ ነው መጥፎ ነገር እናያለን። ለዚህ እኮ ነው። ለማንኛውም ሩታ ዋሽታኛ አለች አብረሽ ዋሽተኛል የሚለው በክፍል ሁለትና በክፍል አንድ የመጣልን ይህን ይመስል ነበር። ወዳች አለው ላይክ፣ ሸር፣ ሰብስክራይብ